በዚህ ሰዓት ወንዶች ለሲጋ እየደረገ ያለው ነገር ቢኖር ፖርኖግራፊ ነው። በዓለማችን ፖርን በማየት አንደኛ ደረጃ ላይ የምትጠቀሰው ሀገር ብትኖር ኢትዮጵያ ነች። እናም አብዛኛውን ኢትዮጵያ ውስጥ ያሉት ወንዶች በፖርኖግራፊ የተጎዱና የተጠቁ ናቸው። አብዛኛውን ወንዶች በዚህ ሰዓት የጥፋተኝነት ስሜት ይሰማቸዋል። በራስ መተማመናቸው በጣም የወረደ ነው። ያላቸው ኃይልና አቅም ቀስ በቀስ እለት በእለት እየወረደና እያለቀ ነው። ጀርባቸው ላይም ከፍተኛ የህመም ስሜት ይሰማቸዋል። በእርግጠኝነት ደግሞ ይህም ነገር አንተ ጋር ተከስቷል። ግን ይህን ነገር እንዴት ማቆም እንዳለበት አታቅም። ፖርኖግራፊ እንዴት ማቆም እንዳለበት አታቅም። ፖርኖግራፊ እንድታይ የሚያደርገ ነገር ምን እንደሆነ ታቃለህ? ካላውቅ፣ በዚህ ቪዲዮ ላይ ልንገርህ። ይህ ቪዲዮ ወዳንተ የመጣው ዝም ብሎ አይደለም፣ ፈጣሪ ወዳንተ የላከው መልእክት ነው። ስለዚህ ይህን ነገር እስከ መጨረሻው ማቆም ከፈለግ፣ ፖርኖግራፊ ማየት ማቆም ከፈለግ፣ እስከ መጨረሻው አድምጠኝ ግን ሀሳቤን ከመናገር በፊት ያንተን የፖርኖግራፊ ታሪክ በትንሹ ልንገር። በእርግጠኝነት ሆኝ የምነግርህ ይህ ልጅ የሚሰራውን ነገር አንተም ትሰራለህ። በዚህን ጊዜ በእርግጠኝነት ኮንፊደንስ የለህም። በሕይወት በጣም ተስፋ ቆርጣል። ለራስ ምንም ክብር የለህም። ሁሌም ቢሆን ልትሰራው የምትችለው የተሻለ ነገር ሕይወት ውስጥ የለም። በዛም ምክንያት ራስህን አጥፋ አጥፋ የሚል ስሜት ይሰማሃል ስለዚህ በጎንም ይህንን ስሜት ለማምለጥ ይህንን ስሜት ለመሸፈን ፖርኖግራፊ ለማየት ትገደዳለህ። አይምሮ ፖርኖግራፊ እንድታይ ያስገድድሃል። ስለዚህ ቤት ማንም እንደሌለ ካረጋገጥክ በኋላ ቀጥታ እየሮጥክ በፒሲዩ ሊሆን ይችላል ወይ በስልክ ፖርኖግራፊ ቪዲዮችን ሰርች ማድረግ ትጀምራለህ። ፖርኖግራፊ ቪዲዮችንም ሰርች አድርገ ካበቃ በኋላ እሱ መመልከት በጀመርክበት ሰዓት ሁለት ነገርና ጥፋቶችን ትሰራለህ አንደኛው ነው የመጀመሪያው ዝሙት ነው። ፖርኖግራፊ ስታይ እዛ ቪዲዮ ላይ ያሉት ነገሮች ስሜትህን ከውስጥ ሆኖ ይገፉታል። ከዛ የዘር ፈሳሽ በራሱ ጊዜ ከውስጥ ተመንጭቆ ይወጣል። ዝሙትም ትፈጽማለህ። ሁለተኛው ደግሞ ቪዲዮውን ስታይ እያየ ባለበት ቅጽፈት ሰውነት ስሜቱን መቋጠር ስለማይችል ሳትወድ በግድ ሲጋ ታረጋለህ። ግሎ ሲብ ራስ ላይ ትፈጽማለህ። በቃ ፖርን ማለት ነው አይምሮውን ይበክለዋል። ምክንያቱም ፖርን ስታይ 24 ሰዓት የምታስበው የምታሰላስለው የምታወጣው የምታወርደው እዛ ቪዲዮ ላይ ያየኸውን ነገር ነው። ከዛም በኋላ ዘማኝ ሆነህ ትቀራለህ። በሴጋን ቫይረስ ትጠቃለህ። ኢቭን ማታ ላይ ራሱ እንቅልፍህን ያሳጣል። ይህ የሚሆንበት ምክንያት እዛ ፖርን ላይ ያየኸው ነገር ማታ ላይ እንደ እንደመዝናኛ እንድትጠቀመው አይምሮ ይገፋል። በአቅራቢያ ባሉ ሴቶች ወይ ደግሞ በምታውቃቸው ሴቶች እነሱን እያሰብክ ለሊቱን ሙሉ የሐሳብ ሴክስ ውስጥ ትገባለህ እንቅልፍን፣ ሰላምን፣ እስፐርምን ስታስረከርከው ታድራለህ። በሚገርም ሁኔታም ብዙዎች ከዚህ ሱስ መላቀቅ እንደተቸገሩ ተመልክቻለሁ። አንድ ሰው የዝሙት፣ የሲጋ፣ የፖርን አዲክሽን ከሚያቆም የሲጋራና ያሺሽ ሱስ ቢያቆም ይቀልለዋል። ምክንያቱም ያም በምክር ሊለቅ ይችላል። ይህኛው ግን አንድ ሕይወት ውስጥ ከገባ ብተው፣ በዛ ከተባለ ለአንድ ሳምንት ወይ ደግሞ ለአንድ ወር ነው። እንደው ጠንካራ ሰው ከሆንክ ከስድስት ወር አያልፍም። በድንገት የሆነ ቀን መልሶ ድርግም አድርጎ ያሳያል። ይህም ችግር እንዳለብህ አውቃለሁ። እናም ይህም ችግር የጥፋተኝነት ስሜት እንዲሰማ ያደርጋል። በራስ መተማመንህን ይገሏል። ወገብል የተለያዩ ህመሞችን ያስከትልብሃል። ራስ ምታት ይይዛል። በብልት ላይ የተለያዩ ኢንፌክሽኖችን ይፈጥራል። 99% የሚሆኑን ታሪክን ባልነግርህም የተወሰነውን ነገር ያለው። ስለዚህ በዚህ ቪዲዮ ላይ ፖርኖግራፊ የሚያስከትሉብህን ነገሮች እነግራለሁ፣ አስተምራለሁ። በዚህ ቪዲዮ ላይ ፖርን የምታቆምበትን ዋነኛ ነገር እነግራለሁ። በተለይ መጨረሻው በጣም አስፈላጊና ኢምፖርታንት ነው። አንደኛው የሐሳብ ሴክስ ፖርኖግራፊ ማየት የሐሳብ ሴክስ ውስጥ ይከታል። ፖርኖግራፊ አብዝተ በምትመለከትበት ሰዓት ማታ ማታ እንቅልፍ እጦት ይዛሃል። ማታ እንቅልፍ መተኛት ያቅታል። እዛ ፖርኖግራፊ ላይ ያሉትን ቪዲዮ ቀምባቸው እያረገ ነው ፖርኖግራፊ አንተን እያስተማረ ያለው ነገር ቢኖር ሰዎችን እንደ ኦብጀክት ወይ ደግሞ እንደ እንድትጠቀምባቸው እያደረገና እየገፋፋ ነው። ይህ ደግሞ ከኃጢአቶች መሃል አንደኛውና ዋነኛው ነው። ፈጣሪ ከሚጠላቸው ነገሮች አንዱ ዝሙት ነው። ሌላ ሰው በሌለበት ሌላ ሰው በማሰብ ወሲብ ማድረግ ወይ ደግሞ ግላዊ ሴክስ መፈጸም፣ የምታፈቅራትን ልጅ ሊሆን ይችላል። በአቅራቢያ ያሉ ሴቶችን እያሰብ የሀሳብ ሴክስ ማድረግ ትልቅ ኃጢአት ነው። ብዙ ሰዎች ደግሞ ኢትዮጵያ ውስጥ ይህ ችግር አለባቸው። ፖርኖግራፊ ካየ ወይ ሴክ ጋ ትመታለ ወይ ደግሞ የሐሳብ ሴክስ ውስጥ ለትንሽ ደቂቃ ትገባለ ወይ ደግሞ የዘር ፈሳሽ ከውስጥ ተመንጭቆ ይወጣል። ግን ምንድን ነው ችግሩ? አለይም ብለ ለራስ ቃል ገብተ ከአስር ወይም ከአርባ ደቂቃ በኋላ ለምንድ ነው ስልክን አንስተህ ፖርኖግራፊ ድጋሚ ማየት የምትጀምረው? የምር እኮ ከፖር ምንም አይነት ደስታ አታገኝም። እኔም አንተም እናውቀዋለን። ግን ይህ ፖርን የሚባል ነገር እንዴት አጠቃ? ምክንያቱም ምቾት ውስጥ ነው ያለው አብዝተ ምቾት ውስጥ ተቀብረ የምትቀይ ከሆነ አልጋ ላይ አብዝተ የምትቆይ ከሆነ ሶፋ ላይ ተጎልተ የምትውል ከሆነ ምቾት ውስጥ ከተቀበርክ ራስና ሰውነትን የሚለውጥና የሚያሻሸል ነገር የማታረግ ከሆነ በሚያሳዝን ሁኔታ የቴስቴስትሮን መጠን ይወርዳል፣ ይቀንሳል፣ የፖርን አዲክሽን ይይዛል። ግን የወንዳ ወንድ ነገሮችን የምታረግ ከሆነ ራስን ቢዚ የምታረግ ከሆነ ስራ የምትሰራ ከሆነ ስፖርት የምትጀምር ከሆነ ማታ ማታ ልተኛ ስትል ስልክን ከመኝታ ቤት የምታርቅ ከሆነ ማታ ማታ ስልክ መጠቀምን የምታቆም ከሆነ ሶሻል ሚዲያ ላይ ሴክሹዋል የሆኑ ኮንተንቶችን ማየት የምታቆም ከሆነ ስሜትን የምትቋጠርበት መንገድ የምትፈጥር ከሆነ ፖርኖግራፊ የማቆም እድልን አቅምን ተጨምሯል። ሴክሹዋል ከሆኑ ነገሮች ራቅ። ራስና ሰውነትን የሚያጠነክሩ ነገሮች ጀምር። ማታ ማታ እንቅልፍ አልመጣ ካለ ለጓደኞች ደውላቸው ኦር ከቤተሰቦች ጋር ማውራት ጀምር። ስሜትን ከሚቀሰቅሱ ሴቶች ራቅ። ባጭሩ ፖርኖግራፊ እንዲገፋ ከሚያደርጉ ነገሮች ሽሽ። ስለዚህ ዋነኛውና አንደኛው ማቆም ያለብህ ነገር ቢኖር የሐሳብ ሴክስ ነው። የሐሳብ ሴክስ ለማጥፋት ደግሞ ፖርኖግራፊ ማየት ማቆም ይኖርብሃል። ሁለተኛው ሲመን ሪቴንሽን አንድ ወንድ ልጅ እድሜው ከ18 ዓመት በላይ ከሆነ ሰውነት ውስጥ እስፐር መመረት ይጀምራል። የዛን ጊዜ ሰውነቱ ላይ እነዚህ ነገሮች ማየት እንጀምራለን። ለምሳሌ መነጫነጭ፣ የድምፅ መጎርነን፣ የሰውነት ጥንካሬ፣ ትኩረት፣ የአስተሳሰብ ልዩነት እናም የኃይል ኤነርጂ ሰውነት ላይ መፈጠር ይጀምራል። ይህም ነገር የሚፈጠረው ሰውነት እስፐር ማመንጨት ሲጀምር የሚያሳየው ነገር ነው። ግን በተቃራኒው ደግሞ የወሲብ ስሜትም የሚቀሰቀሰው ያኔ ነው። በዛን ጊዜ ወይ ፖርኖግራፊ ማየት ትጀምራለህ ወይ ከተለያዩ ሴቶች ጋር ሴክስ ማረግ ተጀምራለ፣ ወይ ሴካ ታረጋል፣ ወይ ደሞ ሲመን ሬቴንሽንን ከውስጥ እንዳያወጣ ትይዘዋለ። እናም ያኔ ነው ስብና የሚቀየረው፣ ጸባይ የሚቀየረው፣ ድሮ የነበረው ማንነት ተቀይረው አዲስ ማንነት የሚገነባው። ታዲያ ይህ ሁሉ ነገር የተፈጠረው ሰውነት የዘር ፈሳሽ ማምረት ስለጀመረ ነው። ምክንያቱም በዛ የዘር ፈሳሽ ውስጥ ለሰውነት በጣም ጠቃሚና ጠንካራ የሚያደርጉ ቫይታሚን ፕሮቲኖች አሉ። ስለዚህ በጉርምስና ወቅት አንድ ወንድ እነዚህ ለውጦች የሚያሳየው ወንድነቱን የሚገልጽ ቴስቴስትሮን የተባለ ነገር በሰውነቱ ውስጥ መመረት ሲጀምር ነው። አንድ ወንድ ኃይሉ የሚታወቀው የኃይል መጠኑ የሚገነባው ወይ ደግሞ ወንድነቱ የሚረጋገጠው በቴስቴስትሮን መጠኑ አማካኝነት ነው። ይህ ወንድ ከፍተኛ ቴስቴስትሮን ካለው ይህ ወንድ ወንድ ሁሉ ያለው ኳሊቲ ይኖረዋል። ስፖርት መስራት ይችላል። ከባድ ነገሮች ማድረግ ይችላል። ፊቱ ላይ ፂም መፈጠር ይጀምራል። ግን አንድ ወንድ የቴስቶስትሮን መጠኑ ዝቅ ካለ የወንድነት ኃይሉም ጥንካሬው ማብሮዝ ይቅላል። ሰውነት ላይ ምንም አይነት ፂም አይታይም። ሰውነት ላይ ምንም አይነት ጡንቻ አይታይም። ስለዚህ ሰውነት፣ አይምሮ ሞር ኢነርጂ እንዳገኝ ከፈለክ የግዴታ ስሜን ሪቴንሽንን በውስጡ ማቆየት ይኖርባል። የዘር ፈሳሽን በውስጡ መያዝ ይኖርብሃል። ይህ ስሜን ሪቴንሽን የሚባል ነገር ነው። ወንድነትን የሚገልጸው ነገር ግን በዚህ ሰዓት ምን ያሎቻችሁ ናችሁ? ትምህርት ቤት ውስጥ ከተለያዩ ሴቶች ጋር ሴክስ የምታረጉት ሴክስ የምትፈጽሙት ስሜኑ የቴንሽናችሁን የምትገሉት? ምን ያሎቻችሁ ናችሁ? ፖርን በማየት የዘር ፈሳሻችሁን የቴስቴስትሮን መጠናችሁን የምታቃጥሉት? ምን ያሎቻችሁ ናችሁ? ሲጋ በማረግ ስሜኑ የቴንሽናችሁን ከውስጣችሁ የምታወጡት? አብዛኞቻችሁ ይህ የተናገርኩትን ነገር ታረጋላችሁ። በዚህን ጊዜ ሶሻል ሚዲያ ላይ የምታዩትና የምትመለከቱት ነገር ኮንትሮል ካደረጋችሁ ያ ሶሻል ሚዲያ መጥፊያችሁ ሊሆን ይችላል። በጣም አማላይና ለፖርን የሚጋብዙ ቪዲዮዎች ሶሻል ሚዲያ ላይ ያሉ እነዛን ቪዲዮዎች ብሎክ ማድረግ ወይ ደግሞ ኢግኖር ማድረግ ይኖርባቸዋል። ነገር ግን እነዛን ቪዲዮዎች የምትመለከቱ ከሆነ አዝናለሁ፣ ለፖርን የመዳረግ ድላችሁን አትቀንሱትም። ሲመን ሪቴንሽናችን ወይ ደግሞ የዘር ፈሳሻችሁን ውስጣችሁ እንዳታከማችሁት፣ ይቺ ምድር ትልቅ ሲስተም እስከታለች። አስተውስ፣ ፖርኖግራፊ ቢዝነስ ነው። አንተ ባየው እና በተመለከትከው ቁጥር ነው ያ ፖርኖግራፊ የሚስፋፋው፣ ያ ፖርኖግራፊ ቪዲዮች የሚያዩ ሰዎችም የሚጨምሩት ያን ቪዲዮ ባየ ቁጥር። አሁን ካለ በሲስተም መቼም ቢሆን አትወጣም። ስለዚህ እድሜ ከ18 ዓመት በላይ ከፍ ያለ ሲመጣ ሰውነት ስፐርም ማመንጨት ይጀምራል። ያን ልትጠነቀቅ ይገባል። ምክንያቱም የዛኔ ነው ጸባይ፣ ባህሪ ሁሉ ነገር የሚቀየረው ሦስተኛው ተስፋ መቁረጥ፣ ተስፋ የመቁረጥ ስሜት ሲሰማ ተስፋ እንዳቆርጥ እንደማታደርገው እየታወቀ ነው የተሰማ ከመጣ ተስፋ እንዳቆርጥ እንደማታደርገው መቼም ስኬታማ እንደማትሆን ብዙ ሰዎች ከነገሩ እንዳታዳምጣቸው እንድሜ እንዳታዳምጣቸው ግዴታ ማለት ነው። የጀመርከውን ነገር መጨረስ አለብን። እዚህ ምድር ላይ አብዛኛውን ሰዎች ትልቅ ህልም አላቸው፣ ትልቅ ፐርፐዝ አላቸው ማሳካት የሚፈልጉ ትልቅ ነገር አለ። ነገር ግን ያችን ነገር ለትንሽ ቀን ያደርጉታል፣ አክሽን ይሰጡታል። ከዛ ተስፋ ይቆርጣሉ። ያ ነገር አለሳካ ሲላቸው እጃቸውን አጣጥፈው ይቀመጣሉ። ያኔ ነው ሴጋ የምትፈጽመው። ያኔ ነው ፖርኖግራፊ የምታየው። ያኔ ነው ለፖርኖግራፊ የምትጠቃው። እዚህ ምድር ላይ ምንም ፐርፐዝ የለኝም ብለ ተስፋ ከቆረት ፖርኖግራፊ ነው የሚያጠቃ፣ ፖርኖግራፊ ነው አስሮ የሚይዝ። አስተውስ ወንድሜ፣ ሴጣን የሚያስደስተው ነገር የሚኖር አንድና አንድ ነገር ነው። እሱም ተስፋ መቁረጥ ነው። ምክንያቱም ሴጋ አርገ ማስተርቤሽን አርገ ፖርኖግራፊ ተመልክተ ንሳ ልትገባ ትችላለህ። ሴጣን ደግሞ በዚህ ነገር ደስተኛ አይደለም። ታዲያ ሴጣን መቼ ነው ደስተኛ የሚሆነው ካልከኝ፣ ከዚህ ነገር አሉጣን ብለ ተስፋ የቆረጥክበት ቀንና የወሰንክበት ቀን ላይ ነው። ሶ ተስፋ መቁረጥ የለብም። አዎ አውቃለሁ ኑሮ በጣም ከባድ ነች። ላይፍ በጣም ከባድ ነች። ብዙ የማይገመቱ ነገር ህይወት ላይ ይፈጠራል። የማታስባቸው ነገሮች ወደ ህይወት ይመጣሉ። እነዛን ነገሮች፣ ችግሮች መቋቋም ይኖርብሃል። ተስፋ መቁረጥ የሚባል ነገር የለም። በዚህን ጊዜ አብዛኛውን ወጣት የሚሰራው ስህተት ቢኖር ተስፋ መቁረጥ ነው። አንድን ነገር ያረገው ያረገውና ያንን ነገር ያቆመዋል። አንድ ነገር ይጀምር ይጀምርና ያንን ነገር ይተዋል። ይህ ነገር ነው ለፖርኖግራፊ የሚዳርግ አስታውስ ህይወት ላይ ፐርፐዝ የለኝም ብለ የምታስብከው ወይ ደግሞ የምታረገውና የምሰራው ነገር ከሌለ ማንነትህን ክብርህን፣ ሕይወትህን ተጣለዋል። ያኔ የሚጎዳህን ነገር ነው የምታየው የምታረገው። በዛን ቅስፈት፣ በዛን ጊዜ ፖርኖግራፊ ያጠቃል። ስለዚህ ነገሮችን ተስፋ ሳትቆርጥ አርጋቸው፣ ተግብራቸው። ፖርኖግራፊ ማየት ማቆም ከፈለክ ከማለት ነው። አራተኛው ኮንፊደንስን ይገድለዋል። ፖርኖግራፊ ማየት በቀጠልከቁጥር አመለካከትህን አስተሳሰብህን ይገለዋል፣ ያበላሸዋል። ለራስ ያለ ክብር በጣም ነው የሚቀንሰው። አእምሮ ላይና ህይወት ላይ ጭንቀት ይፈጥርብሃል። ነገሮችን እንዳታረግና እንዳትፈጽም ያደረጋል። በቃ ፈሪ ሰው ነው የሚያደርግ። ማኅበራዊ ህይወት ይከብዳል። ከማንም ሰው ጋር እንዳትገናኝ ያደረጋል። ከዛም አልፎ የትኛውንም ሴት ሄደ በኮንፊደንስ እንዳታዋራት እንዳታናግራት ያረጋል። አስሮ ይዛል። ለሴክስም ያለ ስሜት ይወርዳል ይቀንሳል። ፍቅረኛ ልትኖር ትችላለች ወይ ሚስት ልትኖር ትችላለች፣ ነገር ግን ሴክስ ላይ ወዲያውን የዘር ፈሳሽ የሚወጣው ለሴክስ ያለ ኢነርጂ ኦቨር ይቀንሳል፣ ይወርዳል። ፖርኖግራፊ ብዙ ጊዜ ግለወሲብ እንታረግ እንትፈጽም ያደርጋል። ያኔ ነው ኃይልን አቅምን ኢነርጂን የምታጣው የምትገለው። ስለዚህ አስታውስ ፖርኖግራፊ ኮንፊደንስን ሙጭጭ አድርጎ ነው የሚበላው። ሶ ፖርኖግራፊ ማየትን አቁም፣ ኮንፊደንስን መጨመር ከፈለግክ ማለት ነው። አምስተኛው ሰነፍ ያረጋሃል። ለምንድን ነው በጠዋት መነሳት የሚያቅትህ? ኢቨን ብትነሳ ራሱ ለምንድነው ሰውነት የሚዝለው? ምክንያቱም አብዘተ ፖርኖግራፊ ስለመታይ ነው። ለምንድን ነው ጂም ሄደ ስፖርት ሰራ ጉልበት የማይኖር አቅም የማይኖር ኢነርጂ የማይኖር? ቴስቲስትሮንን ፖርኖግራፊ ስለገደለው። አንድ ትልቅ ችግር አለብህ። ራስን ከሌሎች ሰዎች ጋር ታወዳደረዋለህ። ራስን ከሌሎች ሰዎች ጋር ታፎካክረዋለህ። ግን ትልቁ ችግር ያለው አንተ ጋር ነው። እሱን ማወል ልነግርህ ነው፣ ሰነፍ ስለሆንክ ነው እነሱ ያለበት ቦታ ልትደርስ ያልቻልከው። ራስን ከነሱ ጋር የምታወዳደር ኮምፔር የምታረግ ከሆነ ህይወት ላይ ምንም ነገር እያረግክ አይደለም። ህይወት ላይ ምንም አዲስ ነገር እየፈጠርክ አይደለም። ይህ ነገር ነው ራስን ከሌሎች ሰዎች ጋር እንድታወዳደር የሚያረግ። ራስ ማወዳደርን አቁምና የራስን ኑሮ ኑር። ባልሰራው ወይ ደግሞ ባላረከው ነገር ምንም ነገር አጠብቅ፣ ምንም አይነት ሪዛልት አትፈልግ። አንድ ነገር የማታረግ ከሆነ ህይወትህ ላይ ምንም ነገር አይፈጠርም። አንተ ደሞ ምንም እየሰራ አይደለም ኦቨር ሰነፍነ ምንም አታረግም። ምንም አልሠራም። ይህም ነገር ነው ለፖርኖግራፊ የሚዳርገ ሰነፍ ሰዎች ትንሽ ነገር ያረጉና የሚያሸንፉ ይመስላቸዋል። ነገር ግን አሸናፊዎች ማድረግ ያለባቸውን ነገሮች እስከ መጨረሻው እስትንፋሳቸው ድረስ ያረጋሉ፣ ይፈጽማሉ፣ ይሰራሉ። የምትፈልገውን ነገር በራሱ ጊዜ አይመጣም። ስኬታማ መሆን የምትፈልግ ከሆነ ያ የምታስበው ህልም ፐርፐዝ በራሱ ጊዜ አይመጣም። አንተ አልጋና ሶፋ ላይ ጊዜን እያቃጠልክ ያ ነገር በራሱ ጊዜ ተራምዶ ዳንተ አይመጣም። ተነስተ እግና መፈጸም ይኖርባል። ስንፍና ቆፍረ መቀበር አለብን። የሆነ ቀን ተነስቶ ህይወት አይቀየርም፣ ህይወት አይለወጥም። አንተ ተነስተ ህይወትን የምትቀይረው ህይወትን የምታሻሽለው። ስለዚህ ጨዋታው እዚህ ጋር ነው። ምን ያህል ነው ለስኬት የምታገለው? ምክንያቱም ህይወት ላይ ጠንክሬ ማትሰራ ከሆነ በሚያሳዝን ሁኔታ የፖርኖግራፊ ተጠቂ ነው የምትሆኑ። ስለዚህ ስንፍናን ካሁኑ መግደል ይኖርብሃል። ፖርኖግራፊ ማየት ማቆም ከፈለግከ ማለት ነው። ስድስተኛው ምቾት፣ አብዝተን ምቾት ውስጥ የምትቆይ ከሆነ አልጋ ልት ቆይ ከሆነ ሶፋ ልት ቆይ ከሆነ ምንም ሕይወት ላይ እንቅስቃሴ የማታረግ ከሆነ ሕይወት ላይ የፖርኖግራፊ የሴጋ የማይሆኑ ሦስቶች ተጠቂ ትሆናለ። ነገር ግን ካለበት ምቾት ውስጥ ተፈንቀለ የምትወጣ ከሆነ ነገሮችን የምታረግ ከሆነ የማትሰንፍ ከሆነ የአንተ ሕይወት ቀላል ይሆናል። ከማትፈልጋችሁ ሱሶች ውስጥም ትወጣ አለ። ምቾት አደገኛው ጠላት ነው እዚህ ምድር ላይ አሁን ነው ከምቾት ካልወጣ፣ አዝናለሁ አሁን ያሉብህ በሽቶች ሱሶች መላቀቅ አትችልም። ቅድም እንደነገርኩ እዚህ ምድር ላይ ትልቁ ጠላት ምቾት ነው። ብዙ ሰዎች ደግሞ ምቾት ከገቡ ምቾት ከተቀበሩ መለውጥ፣ መቀየር፣ መሻሻል አይፈልጉ እዛው ባሉበት ኮንፈርት ውስጥ ነው መቆየት የሚፈልጉት በሚያሳዝን ሁኔታም ደግሞ ያ ኮንፈርት ያ ምቾት ነው ለፖርኖግራፊ የሚዳርግ። እናም የአንተም ችግሬ ነው ኮንፈርት ውስጥ ነ ምቾት ውስጥ ነ እኔ ያን ነገር መቼም አላሳካሁም እኔ ከዚህ ቦታ መቼም አልወጣም እያልክ ኤክስኪውዝ ትደረድራለህ፣ ሰዎችን ታበዛለህ። ይህ ነገር ነው አንተን እየገደለ ያለሁ ለፖርኖግራፊ እየዳረገ ያለሁ። ቀላል ቀላል ነገር መጠቀም ነገሮችን ያከብዳል፣ ከባድ ነገር መጠቀም ነው ነገሮችን የሚያቀለው። ስለዚህ በሚያሳዝን ሁኔታ ከምቾት ማጣቆነ የፖርኖግራፊ ተጠቂ ነው የምትሆነው። ስኬት ማለት ነው ኮንፈርት የሆነ ነገር አይደለም። ስኬታማ መሆን ከፈለግ ምቾት ካለበት ቦታ ወጥተህ ምቾት የሌለበት ቦታ መሄድና መጓዝ ይኖርብሃል። ፖርኖግራፊ የምታየው ምቾት ስትቀበር ነው። ሴጋ የምታደርገው ምቾት ውስጥ ስትቀር ነው። ህልምን ፐርፐዝን የማታሳካው ወንድ ወንድ የሚያደርጉ ነገሮች የማታረገው ምቾት ነው። ጀርባህን የሚያሳምም ራስ ምታት የሚለቅብ ቴስቶስትሮንን የሚገለው ፖርኖግራፊ እንድታይ የሚገፋ ስለዚህ አሁን ነው ከምቾት መውጣት ይኖርባል። ፖርኖግራፊ ማየት ማቆም ከፈለግ ማለት ነው። ሶ እያንዳንዱ የነገርኩህን ነገሮች አስታውስ። የሐሳብ ሴክስ የሚባል ነገር ከአይምሮ ውስጥ አውጣው። እድሜ ከ18 ዓመት በላይ ሲሆን ሰውነት ስፐርም ማመንጨት ጀምራል። ያን የስሜትን መቆጣጠር ይኖርባል። ስሜትን ኮንትሮል ለማድረግ ዝግጁ ሁን። እናም ተስፋ መቁረጥ የሚባል ነገር የለም። ሕይወት ቻሌንጅ ነች። በእያንዳንዱ ውጣ ውረድ ውስጥ ነገሮች ሊከብዱና ነገሮች በመንገድ ላይሄዱ ይችላሉ። ነገር ግን ነገሮችን በመንገድ እያስኬርክ ትጋፈጣቸዋለ። እናም በተጨማሪ ኮንፊደንስ ይኖር፣ ማንንም እንዳትፈራ ሁሉም ነገር በኮንፊደንስ አርገው ተግብረው። ሰነፍ የሚያደርጉን ነገሮች አስወግድ። ሰበብ የሚባል ነገር የለም። መቸት ውስጥ እንድትቀር የሚያደርጉ ነገሮችንም አስወግድ። እነዚህ የነገርኩ ነገሮች ካስወገድክ፣ ካስተካከልክ ለፖርኖግራፊ ያለ ስሜት ይቀንሳል። ስለዚህ እያንዳንዱን አድጋቸው ተግብራቸው። እዚህ ድረስ ቪዲዮን ከተመለከትከው በጣም ኮርጄ ባሉ ፖርኖግራፊ ማየት ማቆም ትፈልጋለህ ማለት ነው። ግን አስተውስ ወንድሜ ፖርኖግራፊ በምታይበት ጊዜና ሰዓት ጊዜው ስሜት ይሰጣል። ልክ ያስሜት ከጠፋና ያስሜት ከበረደ በኋላ ያረከው ነገር ይጸጽታል። የዛኔ ከራስ ጋር ትጋጫለ። ያኔ ኑሮ ትመራለች። ራስን አጥፋ አጥፋ የሚል ስሜት ይሰማሃል። ኢቨን ራሱ ከፖርኖግራፊ ምንም ስሜት አታገኝም። ግን ስልክን እንድታወጣና ፖርኖግራፊ እንድትመለከት አእምሮ ይነግራል ይገፋል። ግን አእምሮን መቆጣጠር ይኖርባል። አእምሮን የማትቆጣጠረው ከሆነ አእምሮ አንተን ይቆጣጠራል። የማይሆን ነገሮችን አንተ ላይ ይፈጽማል፣ ያደርጋል። እንደነገርኩ ነው ፖርኖግራፊ ምንም ስሜት የለውም። ጊዜያዊ ስሜት ነው የሚሰጠ። ስለዚህ ፖርኖግራፊ ማየትን አቁም። ይህ ቪዲዮን እንደተጠቀመ አልጠራጠርም። ኮሜንት ላይ የቀረ ሀሳብ ካለ አስቀምጥልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ይመቼ። ቪዲዮ ላይክ ማድረግ እንዳልረሳ